አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ስድስት በዚህች ቀን በእስላሞች ዘመነ መንግስት ዲዮስቆሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሰዎች ወገን ነው። በማግባባት በመገፋፋት ከክርስቲያን አውጥተው ወደ እስልምና አስገቡት። በእምነታቸውም ጥቂት ጊዜ ኖረ። ታዲያ የዚህን የወንድሟን ወደ እስልምና መግባት የሰማች እህቱ አብዝታ ወቀሰችው። አንተ እስላም ሆንክ ከሚሉኝ ሞቷል ብለው ቢነግሩኝ ይሻል ነበር ብላ ነገረችው። ይህንንም በሰማ ጊዜ በጣም አዘነ፣ ተከዘ፣ እጅግም አለቀሰ። ከዚያም በኋላ ወደ እግዚአብሔር ጸልየና በእስክንድሪያ ከተማ ተመላለሰ። ይህንን የተመለከቱ ሙስሊሞች አንተ ቀድመህ ወደኛ ሃይማኖት ገብተሃል ነበረ ምን ለምን ወደ ክርስትና ተመለስ ካሉት፣ እሱም ከዚህ በኋላ በእስልምና እንደማያምንና ክርስቶስን የካደ የዘላለም ሕይወት እንደሌለው ነገራቸው። እነሱም ወደ አገረ ገዥ ወሰዱት። እሱም የቀድሞ እስልምናን ይቀበል ዘንድ አግባባው፣ ነገር ግን አልተስማማ በዚህም ጽኑ ግርፋት ገረፈውና ወደ እስር ቤትም አስገባው። ከእስር ቤትም አስወጥቶ ብዙ ገንዘብ እንደሚሰጠው አባበለው። በዚህም አልተስማማም። ከዚያም በኋላ በስተመጨረሻ በጣም ጥልቅ የሆነ ጉድጓድ አስቆፍሮ በዚያም እሳት አስነድዶ ነበልባሉ ሲነድ በዚያ ውስጥ ጨመረው። በዚያም በእሳት ተነጣጥሎ ለእግዚአብሔር ነፍሱን በእግዚአብሔር እጅ ሰጠ። የሰማዕትነትን አክሊልም ተቀበለ። በእውነት የዚህ ታላቅ ሰው በረከቱ ረድኤቱ፣ ምልጃው አይለየን፣ እኛንም እስከመጨረሻው በሃይማኖታችን ያጽናል። ሰላም ለዲዮስቆሮስ መንገል አሚን ዘትተስህበ፣ መልእክተ እህቱ ብጽኢት በጊዜ አንበበ ንትፈተት ስጋሁ በሐፂን እያስተሐፀበ ወአስተቃለለ አመይ ወደ ይወ ካይበ ዘአዘቅ ተእሳት እሙቀ ወዘነድ ላይ ህበ ዳግመኛ በዚች ዕለት በስድስተኛው ክፍለ ዘመን የነበረ አፄ ገብረ መስቀል የአክሱም ስርወ መንግስት ንጉሰ ነገሥት የሆነ የበዓሉ መታሰቢያ ነው። ይህ አፄ ገብረ መስቀል እንደሚታወቀው ኢትዮጵያን በመልካም ያስተዳደረ ኦርቶዶክሳዊ ንጉሥ ከዛም ባሻገር ከቅዱስ ያሬድ ጋር ከአቡነ አረጋዊ ጋር ጥብቅ ቅኑኝ ግሩኝነት የነበራቸው በመላ ኢትዮጵያ ዞረው ክርስትናን ያስፋፉ፣ ቤተክርስቲያንን ያስተከሉ፣ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መስፋፋት ትልቅ ሥራ የሰሩና ደብረ ዳሞ የአቡነ አረጋዊ ገዳምን ያስገደመ ታላቅ ንጉሥ ነው። በእውነት የዚህ ንጉስ በረከቱ፣ ረድኤቱ ይደርብን፣ በምልጃው አይለየን። ወስባህት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ።